ገብተን ማውራት አንዱን መጣል አንዱን ከፍ ለማድረግ ዋጋ እንደማስከፍል ከእነዚህ ቪዲዮ ላይ ተማሩ። ደብሬ እነሱን ችግር የለውም፣ አጠገባችሁ ብላለች። አይሜ ማለት ነው። ከአይሜ ያለችበት ቦታ ለሀይሜ እኛ የምንጠቅመው እንዳይመስላችሁ ብሩኬ ነው የሚጠቅሙ። እዚህ ቦታ ላይ ሀይም ብሩኬም እንደዛው ሀይሜ ናት የምትጠቅሙ። ጎን ለጎን አርጋችሁ እርቅ ለሰው እርቅ ማፍጠር ነው እንጂ ክፉ ማፍጠር፣ በጣም ከዚህ ቪዲዮ ላይ ትማራላችሁ ብል ነው ማምነው ማርያምን ነው። በተለይ አድረጋቶች በጣም እኮራባችኋለሁ። በጣም ነው እምኮራባችሁ። በጣም ነው የማመሰግናችሁ፣ ማለት ነው ነገ የሆነ ነገር እራሱ ቢከፈል እናንተ ጎኔ እንዳላችሁ ስለዚህ እናንተ ጎረቤት ላይ ፍቅረኛሞች መሀልም እንደዚህ አይነቶች ነገራቶች ቢፈጠር የኛ ጀግና የኛ አንበሳ እሱን ጥለሽ ውይይ፣ ወደ ሌላ ቦታ እንደዚህ መገለባበጥ ነገር ታው ብላለች አይሚ። እግዚአብሔር ነው የምላቸው። ይሄ ልብን ነበረ የተናገረች። መዋደድና እና መፋቀር ይለያል። እኛም የምትፋቀሩ ኑሮ እንደዚህ አትሆኑ ነበረ ብላለች። ስለዚህ ሳሁን ከወደዳችሁ ቆራጡ ነው

ዛሬ በሲሱ አሳይታችሁናል። የልባችን ዛሬ ልባችን እንደተሰበረ ወደ ቦታ ዛሬ መልሳችኋል። ነገ ከነገ ወዲያ ደግሞ ከዛ የበለጠ ልባችን እንደምትመልሱልን በተስፋና በእግዚአብሔር ፍቃድ እንጠብቃችኋለን። ታረጋግታችሁ፣ አሁንም ወደ ቦታችሁ ተመልሳችሁ፣ ማንም ሰው እናንተን የሚያስታርቅ ሰው አትፈልጉ። እራሳችሁ ጥፋታችሁ እያመናችሁ ነው ሙሉክ የራሱ ጥፋት፣ አይሚን የራስሽን ጥፋት እያማሹ ነው። መሀላችሁ ደግሞ ሁሉም ያውራ። እርስ በርሳችሁ እርስ በርሳችሁ ቁጭ ብላችሁ ተነጋገሩ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር መሀላችሁ ይግባ። መዳንል መሀላችሁ ገብቶ የእኛንም ልብ ያረጋጋልን። ከዚህ በላይ እጨርሳለሁ። በጣም በጣም በጣም በጣም በጣም ይቅርታ። እንዴት አመሻችሁ ከዛሬ ልቀጥል ሴትዬ ሳጠራኝ ማለት ነው እንዴት አመሻችሁ ሁላችሁም የተከበራችሁ ውድ ቤተሰቦች ከላይም ገዝት ላይ ቁጭ ያላችሁ ከታች ደግሞ በኮሜንት ስታግዙ ይህንን ሰዓት ሁሉ በትዕግስትኛ እንድንቀመድ ያደረጋችሁ ከታች ላይ የምትከታተሉ ንህቶች ናችሁ ለእናንተ ትልቅ ክብር አለኝ እና ደግሞ ቤትሽን ሰለቸኝ ደከመኝ ሳቲ እየከፈትሽ ነው እህቶች የተሰብሰቡ ለምትዩ ሜሜ እናመሰግናለን። የእውነት ነው የምልሽ። እና በዛሬው ቪዲዮ ስቀጥል ማለት ነው የእውነት ነው ምላችሁ። የእውነት ዛሬ እኔ መተቃቀፋቸው ራሱ እንዴት ናፍቆኝ እንደነበር እግዚአብሔር ምስክሬ ነው። ሳያቸውን የአብሬን ያለቀስኩት ዛሬ ምክንያቱም ይሄ መተቃቀፍ እኔ እነሱ ሲተቃቀፉ የእውነት ፍቅር እነሱ ላይ እንደሚዘራ አይነበረ በፊት በማየው ቪዲዮ ላይ ማለት ነው። ዛሬ ፍቅርን እንደ አዲስ ምድር ላይ ዘሩት። በጣም ነው ደስ ያለኝ፣ እኔ በጣም ነው ደስ ያለኝ የእውነት ጩኸት እዚህ ጋር ኦዲንስ ሳንከፋፈል አንተ እንደዚህ አንቺ እንደዚህ ሳይባባል ሁለቱንም በኩል ሆኖ እዚህ ገዝት ላይ ተቀምጦ ስለ እነሱ ሲጮህ የነበረው እህቶች፣ ለእናንተ ክብር አለኝ። እግዚአብሔር ይመስገን፣ ልባችሁን አይቀይረው። አሜን፣ የሁላችንንም ማለት ነው። ሲቀጥል ደግሞ እናትን ሲዘቀዝቁ ሲሰድቧቸው ሲነቁሯቸው፣ ብዙ ነገር ነው ያሳለፉት እነዚህ ልጆች። ለእኔ አሁንም ሀይሜና ጉሩኬ ጀግናዎቼ ናቸው። ነገም ደግሞ ጀግና ሆኖ እንደማያቸው አልጠራጠርም። በሶስተኛነት ደግሞ ነገ ማለት ነው በቀጣይ ከዚህ በኋላ ትልቁ ስራ የማነ የቡርኬ ነው። ቡርኬ ሀይሚን ዝቅ ብለ የፈለገ ተመን ያስከፍልክ፣ የፈለገ ተመን ያስከፍልክ ሀይሚን ዝቅ ብለክ፣ ሀይሚ እግር ስር ወድቀክ ይህንን ነገር ፈተክ ከነበረችበት ማለት በጣም ውስጧ የተሰበረ ነው የሚመስለኝ ለራሴ ማለት ነው። ሴት ልጆች እንደዚህ ነን። በቃ የሆነ ነገር ስናይ ስሜታችን ቶሎ ስስ ስለሆንን እንጎዳለን። ይህንን ነገር ማለት ነው። ይህንን ነገር አዲሰ ከው ዝቅ ብለህ በፍቅር በአበባ ተቀብለህ፣ ይቅርታ የሚለውን አማርኛ ሰታት ያ የምትቀፍቅፍ ብላችሁ የምናየውን ያን የፍቅር ቄጤማ